ብዬ አስባለሁ። ምን እንደሆነ ታውቂያለሽ? እንዴት ሶፊያን ማግኘት እንደምትችል እንገርሽ። እንዴት ያው ተሽከርካሪ ወንበሬ ያለ አይደል? ለምርመራ እየወሰድሽኝ እንደሆነ አስመስለን መግባት እንችላለን። ያንን ወንበር ደግሞ የምትጠቀመው አልመሰለኝም ነበር። አንቺ ደስተኛ ሆነሽ ለማየት ምንም ነገር አድርጋለሁ፣ የኔ ውብናት። ስለመጣሽ ደስ ብሎኛል። በጣም ናፍቀሽኝ ነበር። ኤሚናን አናግሪያት። ነበር አንዳንድ ነገሮችን ግልጽ እንድታደርግልኝ ይፈልጋል። ይቻላል። ምንድን ነው? ለምንድን ነው በሚጌል ገንዘብ የግንባታ ፕሮጀክት የጀመርከው? እንደዚህ ያደረግኩት ለምን መሰለሽ፣ አሊያንድሮ ለብዙ ቀናት ወደ ቢሮ አልመጣም ነበርም አየ። ስለዚህ የሆነ ሰው ውሳኔውን ማሳለፍ ነበረበት፣ አሳለፍኩ። አንተ ለምን ስራ የመስራት ፍላጎት አደረብህ እያልኩ አይደለም ነገር ግን ቦርዱን ሳታሳውቅ ምንም አይነት ውሳኔ ማስተላለፍ አትችልም። እያወራን ያለነው ስለ ሆቴሉ ነው፣ ትንሽ ፕሮጀክት አይደለም። እሱን አውቃለሁ፣ ነገር ግን አሌሃንድሮ ጠፋ፣ ድርጅቱን እንኳን ከግምት ውስጥ አላስገባም። ስለዚህ ማንም ሰው ምንም እየሰራ አልነበረም። ስለዚህ በዚህ ምክንያት ነው በሚጌል ገንዘብ ፍቃድን የፈጸምከው? ድርጅታችን እንዲያድግ ካለኝ ፍላጎት የተነሳ ነው ይህንን ያደረግኩት። እኔ ልታጃጅለኝ አትችልም ኤድዋርዶ። ይህንን እያደረግክ ያለው ኬረን ፊት ጎበዝ ለመምሰል ነው እና አድናቆቷን ለማግኘት ፈልጋ። እንደዛ አይደለም ማየ። በዚህም ሆነ በዛ መሰራቱ አይቀርብ ነበር። እባክሽ እኔንም ተረጅኝ። ሚጌል ለውጥ እንዲያይ ብዬ ነው ይህን ያደረግኩት። እኛ ድርጅት ላይ ገንዘቡን አፈሷል፣ ግን ምንም ለውጥ አላየም። ለዛም ነው እንደዛ ያደረግ ነው። እመኝኝ አሁን እንዴት ናት? አይ የልጇ ነገር በጣም አሳስቧታል። ልጄ ከፍተኛ የሆነ ክትትል ያስፈልጋታል አቶ ሚጌል። የሚያስፈልጋትን ሁሉ ልሰጣት እችላለሁ። እኔ ቤት ውስጥ አስፈላጊ የሚባለውን የሕክምና መሳሪያ እንዲገባ ማድረግ እችላለሁ። የሚያስፈልገውን ነገር በሙሉ ላሟላላት እችላለሁ። እኔ ልታምነኝ ትችላለህ። እኔም ከጎኗ መለየት አልፈልግም። እንግዲያውስ እኛ ጋር ረፋ በደስታ እንቀበል። አያያይ ሚጌል፣ እንደዛም አይሆንም። ከዚህ በፊት የሆነውን አውቃለሁ። አላደርገው። እሺ አቶ አልፎንሶ ንገሬ ልጅህን የምታሳርፍበት ቦታ አለ። በእርግጥ አሁን ላይ የለኝም። እሷን መንከባከብ እንደምፈልግ ታውቃለህ። እኔን እንድታምነኝ ብቻ ነው መጠይቀ እኔ እንደ ኖሪጋ ቤተሰብ አይደለሁም። ልጅህ ምንም ነገር እንደማይጎልባት እንድታውቅ እፈልጋለሁ። ለልጅ ልጅ አስብ። ቢያንስ ሶፊያ ልጇን በሰላም እስክትገላገል ድረስ እኔ ጋቱ ከልጅ ፍቅር እንዲያዘኝ ሚስጥር አይደለም። ሚስጥር አይደለም አቶ አልፎንሶ ከዚህ ነገር እስከምትገላገልም የሚችለውን ነገር ሁሉ ምንም ሳላስቀር አድርጋለሁ እንግዲያውስ አንተ ከእሷ ፍቅር ከያዘ ውሳኔው የልጄ ሶፊያ ብቻ ነው የሚሆነው በጭራሽ በራሳችን መወሰን አንችልም ሚጌል አሁን ሚጌል ለምን እንደተበሳጨ በደንብ ገብቶኛል ተይ እንጂ ማዬ ለብዙ ቀናት እኮ ወደ ቢሮ አልመጣም ነበር ምን እንዳደርግ ነበር ትክክለኛውን ነገር ነው ለብዙ ዓመታት ሳስተምር የነበረው ይህንን ነገር ነው። ትክክለኛውን ብቻ አውቃለሁ። ነገር ግን በሚያደርገው ነገር ሁሉ የምትኮሪ እኮ ባላ አንድሮ ነው። እማዬ እባክ፣ ኤድዋርዶ የማይመስል ነገር አታውራ። ሁልጊዜ ተመሳሳይ መሸወጃ ርስት ታነሳለ። አሁን ለውሳኔዎች ኃላፊነትን ትወስዳለ። የአልቫ ቡድን ላይ ተጨማሪ ችግር መፍጠር አስቤ አልነበር ያደ። እንደዛ እኮ ነው ያደረግከው። ያለውን ነገር በደንብ አስብበት። የሚጌልን ገንዘብ ከየት ማምጥቼ እመልስለታለሁ። ከዛ በኋላ ግን የግንባታ ድርጅቴን እቀጥላለሁ። ነገር ግን ካአሁኑ ለነግርሽ የምፈልገው ነገር ቢኖር ይህንን ግንባታ የምሰራው በአልቫ ግሩፕ ድርጅት አይሆንም። አየህ ምን ያህል ችሎታ እንዳላይ ለማሳየት የኔ ብቻ የሆነ ትልቅ ድርጅት ነው የማቋቁመው። አየህ እንደሚሳካልህ ተስፋ አደርጋለሁ ልጅ፣ ምክንያቱም የእውነት ለመናገር እኔን በተደጋጋሚ እያሳፈርከኝ ያለው አሊያንድሮ ሶፊያ እንዴናት? አቶ አልፎንሶ አይ ከልጇ ውጭ ምንም ነገር አታስብም። እባክላይ ትፈልጋለሁ፣ አይሁንም። ልጄን ምን ያህል እንደምትወዳ ንገረኝ። ነፍሴን እስከ መስጠት ነዋ። አሁን እንደምትለው የምትወዳት ከሆነ ብቻዋን ተዋታል። ያንድሮ፣ ለምን አይ እህት? እዚህ መታ እንዴት እንደሆነች አይተሃል። በድጋሚ አይፈጠርም፣ ቃል እገባለሁ። ያ አንተ መቆጣጠር የምትችለው ነገር አይደለም። ሶፊያ ምንም አይነት ጭንቀት ውስጥ መግባት እንደሌለባት ሰምተሃል። አንድ ሰው ስለ ፍቅር ምን ያህል ያወቀ ቢመስለው፣ ልጅ ሲኖረው ግን ሁሉም ነገር ነው የሚቀያየረው እርግዝናዋ በሰላም ካለፈ አንተም የልጅ አባት ትሆናለህ። ነገር ግን ልጁ እንዲወለድና ምንም አይነት አደጋ እንደማይደርስበት ለማረጋገጥ አንተ ከሶፊያ መራቅ አለብህ።